ያውቃል የዛኔ አንቺ 17 ዓመት ሽሆኖ እሱ 23 ዓመቱ ማለት ነው። ለምን በ12 ዓመት ሽ ፍቅር ስትጀምሩ እሱ 18 ስለነበረ፣ አንቺ 17 ስትሆኝ እሱ 23 ይሆናል። እሱ 23 ዓመት ወጣትና አንቺ የ17 ዓመት ሴት ወጣት አብራችሁ አንድ ክፍል ተኝታችሁ እንዴት ግን በቃ ምንም ብቻ ልታምኝም ላታምኝም ትችያለሽ። በቃ በሰዓቱ ማለት ይሄን ነገር እሱ ሲጠይቀኝ እኔ ደግሞ የምትወደኝ ከሆነ ምናምን አይሆንም ምናምን ብዬ በጣም እንትን አልኩት። ምን አልኩት? ከዛም በቃ ማለት የምትወደኝ ከሆነ አሁን ማድረግ አልፈልግም እኔ እንደዚህ አይነት ነገር ከአንድ ልባችን ከተጋባን በኋላ ምናምን አልኩት። ከዛ እሺ ያለኝ በቃ አደርንና ጠዋት እሱ ወደ ስራ ሲሄድ እኔ ወደ ትምህርት ቤት እሄዳለሁ ብዬ እህቴ ቤት ድረስ ሸኘኝ። መንገድ ላይ ማለት ነው። እዛ እኔ መንገድ ላይ እሱ ሲሸኘኝ ነው ሰው አይቷት። አጋጣሚ ሰው አይቶኝ፣ ከሰው ጋር ነበረች፣ ከወንድ ጋር ነበረች ብሎ ተነግሯት ነው እሷም እንድጠረጥር የተደረገችው። ማለት የእኔ ጥያቄ የነበረው እንዴት አስችሏችሁ፣ የአስራ ሰባት ዓመትና የሀያ ሶስት ዓመት ወጣቶች እንዴት አስችሏችሁ ምንም ሳታደርጉ አደራችሁ? አንድ ቤት ውስጥ ነው ያልኩት ጥያቄ።

እሺ፣ ሌላ ሌላ አፍቃሪ መግባት ይችላል። የፍቅር ታሪክ ወይንም አስተማሪ ታሪክ ያለው ሰው መግባት ይችላል። ምሳ ልበላ ነው፣ ሳሎን ልሄድ ነው። ቪዚቲ እንዴት ነሽ? የኔማር ሰላም ነሽ ወይ? አውሩ ቤተሰብ። ላንች ታይም ተጫወቱ። እረጁ ሃኒ፣ አውሩ ቤተሰብ። ላንች ታይም ረጁ የለችም። ሶፊ ነጊቢ እና አውሩ ሀኒ እና ረጁ የለችም። ሶፊን አስገባች። ኦኬ፣ ረጁ የለችም። እሺ ሶፊ ነይ ግቢ። በሪያኒ ነው ዛሬ ምሳ አ የተባረከ ይሆን ሶፊ። ወይ አንኒ እንዴት ነሽ? አለሁልሽ። ማርያም እንዴት ነሽ? አለን አለን አረ ተው እንዳትወጡ ደግሞ። አረ አሁን ግን ፒክቸር ነው ሰው ነው። እኔ ሁለት ሺህ ስምንት መቶ ነው የሚታየኝ እኔ ያንቺ ደግሞ ሁሌ ክሬዚ ነው የሚያሳየው ሁለት ሺህ ዘጠኝ መቶ ። ሰዎች በእውነት ጠይቂያቸው ስንት ነው የሚታያችሁ? ስንት ነው የሚታያችሁ? ሁለት ነጥብ ስምንት ኬ እኔ የሚታየኝ እኮ እስቲ ኮመንታተሮች ስንት ነው የሚታያችሁ ሁለት አይ አለ ለግማሾቹ፣ ግን አብዛኛው የሚበዛው ሁለት ነጥብ ስምንት ነው። ዘጠኝ ሆነ አሁን፣ አሁን ዘጠኝ ሆናል። አሁን ዘጠኝ ሆነ አንቺ ጋር ሶስት ሆነ። ኖ አደለም፣ ሁለት ሺህ ዘጠኝ ። አሁንም እኛ ጋር እኔ ጋር ሁለት ሺህ ዘጠኝ መቶ ነው አሁን። ጎሽ እንዳትሄዱ አደራችሁም። በርቱ በርቱ እንዳትሄዱ አንዴ፣ እጇን ታጥባ እስከምትመጣ ነው። ቤቱን አስረክባን ሄዳለች። ፋሚሊ እንዳትሄዱ የትም አደራ። ረጁ ማን ነው? ይፈጠፈጣት ኔትወርኳ ነው፣ እኔ እንጂ አላውቅም። ይኸው መጣች፣ ይኸው መታለች፣ መታለች። ይኸው ሀቡዬ ሁለት ሺህ ዘጠኝ መቶ ነበረ፣ ሁለት ሺህ ዘጠኝ መቶ ላይ አስረክቤሻለሁ። ለእኔ ግን አሁን ሁለት ሺህ ስምንት መቶ ነው የሚታይ

ይሃን ይ ስብያት አለው ግን አዲስ እኔ የለሁበትም። እንግዲህ እኮ መታለች፣ እኛ አስረክበና እኮ መታለች። እኔ ቤቱን አስረክቢያለሁ። አልገባችም። ትንሽ ልጠብቃት ብዬ ነው። ኔትወርኩ ችግር የለውም ያልተሳካለት ይቀራል

ይሰማል። እኔ አፍቃሪ ነኝ። ጫጫታ ስላለ ነው። እሷ ጋ ቀጥ ሺ አውሪ ጀምሪ። ከተገናኛችሁበት ጀምሮ አሚን ከተዋወቃችሁ ጀምሮ ማለት ነው። የተዋወቅ ነው፣ አንድ ሰፈር ነው ያደግ ነው። የሰፈር ልጅ ነው እና በሁለት ሺህ አስር ነበር ለፍቅር ጥያቄ ጠይቀኝ ምናምን ነበር እና አልተቀበልኩትም ነበር። እና በሁለት ሺህ አስራ አንድ እኔ ስደት ወጣው ሳልቀበለው ማለት ነው ወደ ቤይሩት ወጣው። የዛኔ አስራ አምስት ዓመቴ ነበር። ሶጣ በቃ በስልክም ሞክሬ ነበር ግን በቃ አላወራም ነበር ሰው የዛኔም ፍቅር ምናምን ነገር አላቅም ነበር። ማለት ልጅ ነበርኩ፣ አስራ አምስት ነበር እድሜ። ከዛ ሁለት ዓመት ሙሉ እሱ ይጽፍልኝ ምናምን፣ መልስ ቢስለው አቋረጠ። ከሁለት ዓመት በኋላ ኮንትራቴን ጨርሼ ወደ ሀገር ቤት ስመለስ ትንሽ የግሮሰሪ ከፍቼ ነበር። ከዛ መምጣት ጀመረ። ምናምን ጥያቄውን አላቋረጠም፣ ግን ከሌላ ጋር እንትን ጀምሮ ነበር ፍቅር ምናምን ጀምሮ ነበር። ከዛ መምጣት ጀመረ ምናምን ያችኛዋ ተዋት። በቃ ሁልጊዜ ቤታችን ነው፣ ከቤታችን አይጠፋም። ከዛ መጠጥ ቤት ማለት ነው፣ ይጠይቀኛል ምናምን። እኔ ደግሞ ከሌላ ጋር ጀምሬ ነበር ከሌላ ማለት ሽማግሌ ምናምን የላከ ሰው ነበር። ከዛ በቃ እሱ ሁሌም ስለሚመጣ ምናምን ያጫወተኛል ምናምን ከዛ ፍቅር ውስጥ ገባው ከሱ ጋር ማለት ነው። ከመጀመሪያው ጋር መጀመሪያ አረብ ሀገር ከመሄድሽ በፊት የፈቀርሽ ልጅ የፍቅር የጠየቀሽ ያልተቀበልሽ፣ ከዛ አረብ ሀገር ሄደሽ ሰርተሽ መጥተሽ ኢትዮጵያ ግሮሰሪ ከፍተሽ እንደ ከስተመር ይመጣል። እሱም ሌላ ፍቅረኛ አለ፣ አንቺም ሌላ ፍቅረኛ አለሽ። ግን እንደ ከስተመር ኤቭሪዴይ እየመጣ አንቺ ግሮሰሪ ሲጠጣ መላመድ መጣና ፍቅር ውስጥ ገባችሁ አይደል? አዎ፣ አዎ። ግን ያኛው አብረን ነበርን ሽማግሌ ምናምን ልኮ አልቆ ነበር ከሱ ጋር ልንጋባ ምናምን ማለት ነው ከዛ እሱ በቃ ማለት አፈቀርኩት። ያኛው ዝም ብዬ በቃ ለትዳር ምናምን ስለሆነ ፍቅርም አላያዘኝም ነበር። ግን በቃ ለትዳር ለቁም ነገር ፈልግሻለሁ ምናምን ሲለኝ ምንም ሳናደርግ በቃ እሺ ቤት ሽማግሌ ላክ ምናምን ብዬው ላከ። ከዛ በቃ የኛው የመጀመሪያ አስጠይቀኝ የነበረ ያው አብረን አደግን፣ ጎረቤትም ነን ከዛ ድምጼ ይቆራረጣል፣ ስለፈራው ነው። እኔ ሚዲያ ብዙም አይደለም፣ ይቅርታ። አይቶች ማርያ ትፍሪ አትታይም እኮ አንቺ፣ ስም የለሽ ዩዘር ነሽ ፎቶ የለሽ። አይ ብታይም ችግር የለውም። ግን በቃ ሚዲያ ስላለመድኩ ድምጼ ቆረጥ ቆረጥ ይላል። ለዛ ነው እጅ የሚንቀጠጥቀጣል። ከዛ አቡዬ እሱ ጋር በቃ ጀመርኩ። ያኛው ልነግረው አልችልም። በዛ ላይ ሀይለኛ ነገር ነው ያኛው ልነግረው አልቻልኩም። ከሱ ጋር ጀመርኩ ምናምን በቃ የሌለ ደስታ ያሳየኛል ያጫውተኛል ምናምን። ግን ስንጀምር አምስት ወር ሙሉ በቃ ምንም ማለፍ አልሰጠሁትም። ማለት አብረን አልተኛንም ምናምን። ያ ሽማግሌ የላከው እንደዛው። ከዛ በመሀል አወቀ ያኛው። ሲያውቅ በቃ በጣም ጥል ነበር። ከሱ ጋር መደባደብ ምናምን ስልክ ሰበረበት ምናምን ብዙ በቃ ብዙ ነገር ነበር። በቃ ይጣሉ ነበር። ቤታችን ውስጥ እየጠጡም ይጣሉ ነበር ምናምን። ከዛ ሽማግሌ የሚልክበት ቀን እኔ ከሱ ጋር ነበርኩ ከእንትና ማለት ነው የመጀመሪያው እየጠየቀኝ የነበረ ከሱ ጋር ነበርኩ። የሆነ ቦታ ሄደን ቁጭ ብለን እየተጫወትን ምናምን እየጠጣን ምናምን ነበር። ከዛ ማታ እንዴት ሆነ የሽማግሌው ምናምን ሌለኝ የኛ በር ላይ እየጠበቀ ነበረ። ከዛ በቃ ባጃጅ ስላለው ያኛው በባጃጅ ስንመጣ በር ላይ ነው። ከዛ በቃ ፈራው ፈራውና፣ እንዳታቀሙ አልገባኝም። ከዚኛው ጋር ይሄ ልጅ አንዱን ለትዳር፣ አንዱን አንዱ ለፍቅር እና ለትዳር ሽማግሌ ምናምን የሚልከው ሰውዬ ሲልክ፣ አንቺ ከዚኛው ጋር ነበርሽ? አዎ አንቺ ሳትኖሪ ሽማግሌ ሲለክ፣ አንቺ ከዚኛው ጋር ጊዜ እያሳለፍሽ ነው፣ አሳለፍሽ ለቱ በባጃጅ ቤትሽ በር ላይ ድሮፕ ሲያደርግሽ ያኛው ከሽማግሌዎች ጋር ሲወጣ ቤት በር ላይ ተገናኛችሁ፣ እንደዛ ነው። አው ተገናኘን። አይ እንዳታቆመው በቃ ሄድ ሄድ፣ ይገድለኛል ምናምን። ከዛ ለምን አትነግሪውም? በቃ እኔ እኮ ወድሻለሁ ምናምን ይለኛል። ከዛ ፈራሁት፣ ያኛውን አልነገርኩትም። ከዛ ብዬ በቃ ብዙ ጥል ነበር ነገርኩት፣ በቃ አይሆንም ምናምን ብዬው በቃ መጣላት ምናምን ሲጀምሩ ተውኩት በቃ ያኛው ማለት ነው። ግን ከብዙ እንትን ከብዙ ጥል በኋላ ነው የተወኩት። በቃ በቃ አልወድም ኔ ፍቅር ይዞኛል ያኛው ጋ ምናምን ብየው ተቋራረጥን። ከዛ ከኛው ተጀመረ በቃ ቤተሰብ ማወቅ ምናምን ሲጀምር ቤተሰቤ ከዚህ ልጅ አይሆንም አሉ። አንፈልግም፣ ከዚህ ልጅ እንድትሆኝ አንፈልግም። ሽማግሌ የላከውን እሺ በቃ ከሱ ተጋብም እንጂ ከዚሄ አይሆንም ብለው እንትን አሉ በቃ ማለት አልተቀበሉትም ቤተሰብ መላ ቤተሰብ። ከዛኔ እልህ ገባው። በቃ ይሆናል፣ በቃ እሱን የወደድኩት ከሱ ጋር ነው መሆነው። በቃ ከቤተሰብ መጣላት ምናምን ሲሆን አልሰማቸውም። በቃ ከዛ ሁለት ሺ አስራ ሶስት ጦርነት ገባ። ጦርነት ሲገባ እሱ በሆነ ምክንያት በጥርጣሬ ታስሮ ነበር እና እሱ ሲታሰር እኔ ወጣሁ ወደ ጦርነት። ቤተሰቦችሽ ከፍቅረኛሽ ጋር ታያሉሽ፣ ሽማግሌ ከላከው ጋር ሁኛሉ። እምቢ ብለሽ ጠፋሽ ከፍቅረኛሽ ጋር? አይ ጠፍቼ ሳይሆን በቃ አንድ ቤት እየኖርን ከቤተሰብ ጋር አላወራም። በቃ ከዛ ግን አዎ ግን አልወደዱትም፣ ልጁ ምናምን። ከዛ ጦርነት ሲገባ እሱ በሆነ ምክንያት በጥርጣሬ ታሰረ። እሱ ሲታሰር አልቻልኩም ነበር እና ወደ ጦርነት ወጣው፣ ማለት ነው ስልጠና ጨርሼ ምናምን። አይደለም ወደ ጦርነት ወጣው ማለት አንቺ እንድትጓጊ ይገባሽ። አዎ ጀግና። እሺ እሱ ሲታሰር በቃ አልቻልኩም፣ የሰውም ነገር በቃ ታለቅሳለች ምናምን እያሉ በቃ፣ ማለት ብዙ ወሬ። እኔ አላለቅስም፣ ሰው እያየኝ አላለቅስም። መንገድ ላይ ብዙ ወሬ፣ ሲታሰር እሱ ከሳች እያለቀሰች ነው በየመንደሩ ምናምን እያሉ ከዛ እኔ ወጥቼ ወደ ጦርነት ስገባ በመሀል እሱ ነፃተው ብሎ በጥርጣሬ ነበር የታሰረው። ነፃተው ብሎ ተፈታ። ከዛ ሄዳለች ምናምን ሲሰማ ተከተለኝና ቀበሌ የእሱ ቤተሰብ ነው። እንትን መዝግቦ የሚያወጣው ቀበሌ የሱ ቤተሰብ ነበር። እናም እሷ ያለችበት ቦታ ነው የምሄድ የምፈልገው አለ። እሷ ያለችበት ቦታ ነው የምሄድ የምፈልገው አጣራና እኔም ልወጣ ነው ምናምን አለ። እዛ ስልጠና መወስድበት መጣ፣ እሱም ወጣ ማለት ነው። አንዴ ከገባሽ መውጣት አትችይም። ከዛ ከጦርነቱ ማለት ነው። ከዛ ሲመጣ አብረን ስልጠናውን በቃ እንትን ለምን መጣ ምናምን ብየው ነበር። ስለተፈታ ደስ ብሎኛል ምናምን። ከዛ አብረን ሰልጥነን ስንወጣ እዛ ሲመድቡን ለየ ብቻችንን መደቡን። ይህ ኮር ምናምን ክፍለጦር ምናምን የሚባል የለ ለየብቻችን እንትን ሲሉኝ አይ አይሆንም፣ አብረን እንሄዳለን ብዬ እኔ ወደ እሱ የተመደበበትን ሄድኩ። የእኔን ምድብ እትቼ ማለት ነው። ከዛ አልመለስም ብዬ፣ አልመለስም ከአንተ ጋ ነው የሚሄደው ምናምን። አይ እኔም እኮ ለአንቺ ብዬ ነው የመጣሁት፣ አንቺ ባትመጭም እኔ ከአንቺ ጋ ነው የሚሄደው ምናምን ተብለን አንድ ላይ ሄድን ከዛ ኮመንት እያነበብሽ ነው? ቀስ እያልሽ የምታወሪው ኮመንቱን ተይውና፣ ጣራና ግድግዳ እያየሽ አውሪ ማሬ። እሺ እሺ ማሬ፣ ይቅርታ አቡዬ። ስለሚሰርቅ ሙዝ ያደርጋል ልባችን ይወርዳል። ልንገርሽ፣ ጦርነት ውስጥ አብራችሁ ነበራችሁ። በጣም እውነተኛ ፍቅር ስለሆነ እሱም ተከትሎች መጣ ከተፈታ በኋላ። ስለዚህ አብራችሁ ጦርነት ውስጥ ነበራችሁ፣ ስልጠና እየወሰዳችሁ ምናምን። ከዛ አብራችሁ ያልችው ወዴት ነው? አብራችሁ ሄዳችሁ። ስልጠና ጨርሰን ተመደብና፣ ቡዬ ግን እየተመደብ ነው። እኔ ወደ ሌላ እንትን፣ እሱ ወደ ሌላ እንትን ነው፣ እየተመደብ ነው። ግን እኔ አይሆንም ብዬ፣ እሱም አይሆንም ወደ እኔ ካልመጣሽ እኔ ነው የሚሄደው ካንቺ ጋር ብሎ አብረን ሄድን። አብዬ እየሰማሽ ነው? አው ማሪ እየሰማሽ ነው? ባሪ እና ቡና ጠጣ እያልኩት ነው። እሺ ከሱ ጋር ሄድኩ እኔ ማለት ነው። እሱ የተመደበበትን ሄድኩ። ከዛ ከሱ እንደ አዲስ ተመዘግብኩ ማለት ነው። ከዛ ግንባር ላይ አብረን ስንቆይ፣ በመሃል እኔ አረገዝኩ። በመሃል እኔ ጦርነት ላይ ሆኖ አብሮ ማደር፣ ወንድና ሴት አብሮ ማደር ይፈቀዳል? አንድ አንድ ላይ ማደር አቡ፣ አይፈቀድም ግን፣ በቃ ስለማላውቅ ነው ለማወቅ ነው የጠየኩሽ ማለት ነው። አይ አይፈቀድም፣ ግን እኛ እንፈሩፍ ነበር። ከዛ ሲፈጠር እንጥፋ ብሎ ይዞኝ ጠፋ ማለት ነው። ከጦርነቱ ይዞኝ ወደ ቤተሰብ ተመለስኩ። የስድስት ቀን በእግራችን ተጉዘን መኪና አገኘን። ከዛ ወደ ቤተሰብ መጣን። ስንበጣም በቃ በንጋታው ተጠቁመን ምናምን ትውጣ ምናምን ተብሎ ስንጠቁም እኔ ወደ አክሱም ያኔ አልጣል አይታወቅም ነበር እርጉዝ መሆኔ የሁለት ወር ነበር። ከዛ እኔ ወደ አክሱም ይባል ህጂ ስራ ጀመርኩ እዛ መስተንግዶ ትውጣ ትውጣ ሲባል ማለት ነው